በኢትዮጵያ የተለያዩ አካባቢዎች ግጭቶች ሲያጋጥሙ የሚፈቱባቸው የተለያዩ ባህላዊ ስርዓቶች አሉ። እነዚህን ግጭቶች ለመፍታት ደግሞ የሀገር ሽማግሌዎች፣ አባገዳዎችና የሃይማኖት አባቶች ተቀምጠው መፍትሄ ይሰጣሉ። ዛሬ እኛ በሸገር ከተማ አስተዳደር መልካኖ ነው ክፍለ ከተማ ተገኝተን ባህላዊ የግጭት አፈታት ስርዓትን ለመመልከት እዚህ ተገኝተናል። አብራችሁን ቆዩ

እንደምን አደራችሁ። እንግዲህ በሰላም ያሳደረን አምላክ በሰላም ያውለንና እንዳመጣታችሁ እናስተናግዳችኋለን ወሪ ራዊ ጅርቱ ዲሃዳ ልፋዳ ነጋ። ተመልካቾቻችን እንግዲህ ቀደም ሲል በዚህ ባህላዊ ፍርድ ቤት ተገኝተን በባህላዊ መንገድ የተሰጠውን የፍርድ ሂደት ስንከታተል ቆይተናል። እንግዲህ ይህን የፍርድ ሂደት ውሳኔ ሲሰጡ የነበሩት አባገዳ እዚህ አጠገቤ ይገኛሉ። እራሳቸውን አስተዋውቀው የነበረውን ሂደት ያስረዱናል። አባገዳ ገንዘብ ነው፣ ገንዘብ አብረው ሲነግዱ በመካካድ አንደኛው ገንዘብ ወስዶበት ነበረ። ወደ 70 ሺህ ብር። ያን 70 ሺህ ብር በአሁኑ ሰዓት እኛ ጋር ቀርቦ እውነት ነው ሐሰት ነው እውነት ነው አለብህ የለብህም ብለን ብንጠይቀው አይ እኔ እናንተ ፊት ቀርቤ አልዋሽም አለብኝ። እንዴትስ ትከፍላለህ? ቀን ስጡኝ ቀንስቱኝ፣ 15 ቀን ሰጠነው። በዛሬው ዕለት ገንዘቡን ይዞ መጥቶ አስረክቦ ታርቀው ሁለቱም ተቃቅፈው አብረው ሄደዋል። ያከተሳ ከዚህ ቀደም ከሰው ላይ ከብት ለመነገድ ወስደን ነበር። ነገር ግን ያ ከብት ድንገት ጠፋብን። ሆኖም ለባለቤቱ መክፈል የሚጠበቅብንን ባለመክፈላችን እዚህ በባህላዊ መንገድ ልንታረቅ ችለናል። በዚሁ መሰረት ለባለ ንብረቱ እንድንከፍል በአባ ገዳ ታይቶ የተወሰነብንን ዛሬ ከፍለናል። ቀድሞም በሥራ ሂደት ተጋጅተን እንጂ ጸባ አልነበረንም። እነዚህ ባህላዊ ፍርድ ቤቶች ግጭት ለማብረድ ፋይዳቸው የጎላ በመሆኑ መጠናከር አለባቸው። ይሄ ባህላዊ ፍርድ ቤት ከፍትህ ጋር ያለው ግንኙነት ሳነሳ፣ በአንደኛ ደረጃ ሐሰት የሚባል ነገር መስማትም ማየትም አይፈልጉም። ምክንያቱም አዛውንቶች ናቸው፣ እድሜ ጠገብ አዛውንቶች ናቸው ዳኞቹ። ባህሉ ነው፣ ይህን የሚፈቅደው ባህሉ ነው። እነሱም የሚመረጡት ከባህሉ ተከታይ ማህበረሰብ ውስጥ ናቸው። ስለዚህ ይሄ የሚሰጠው ፍትህ በዓለም አቀፍ የሚታዩ ፍርድ ቤቶች መደበኛ ፍርድ ቤቶች ከሚሰጡት ፍርድ ቤት የተለየ በባህልና ባላቸው አባታዊነት ማህበረሰቡን ከማከራከር ይልቅ አስታርቆ እኩል መልሶ እንድተባበሩ። ማለት እኛ ቤት መጀመሪያው ነው፣ የእርቅ ቤት ነው፣ የሰላም ቤት ነው። ሀርስንቄ ማለት ደግሞ ሰላም የምታውርድ ሰላም የምታውጅ እና በሰላም ላይ የተመረከዘች ማንኛውንም ነገር አስታራቂ ናት ማለት ነው። እኛ በተለይ በሴቶች በኩል በምንሄድበት ሰዓት ያ ወንዶችም እንዳሉ ሆኖ በሴቶች ላይ ሴቶቹ ስንቶቻቸው ከባላቸው ተጣልቶ እኛ ጋር በመጡበት ሰዓት ለወንዶቻችን ማይነግሩትን ምስጥር ለብቻ አርጌ ቁጭ አርጋቸው ከሱም ከሷ ያሉን ችግራቸው የውስጥ ውስጥ ምስጥር ሊኖር ይችላል። ያ ምስጥራቸው ለኔ ነግሩኝና መልሼ ለናባ ገዳዎቹ አሳውቅና አንድ ላይ ሆነን ብዙዎቹ ቁጥር የሌላቸው ይሄ የማይባሉ ሴቶችን ልፋቱ የደረሱትን ሁልጊዜ የምናስታርቅበት ሰዓት ነው በዛ ማለት ነው። እንዲህ ያለ ባህላዊ የግጭት አፈታት እንግዲህ በአካባቢው ከሚፈጠር ግጭት ባለፈ ለሀገር ሰላምን ትልቅ አስተዋጽኦ እንዳለው ይነገራል። እንደው የእርሱም ስ ከተመለከቱት አንጻረው ሰዎች በተፈጥሮ ይጋጫሉ። ሲጋጩ በኦሮሞ ባህል የአካባቢ ሽማግሌ ነው የሚያስታርቀው። ችግሩን ቁጭ ብሎ ይመለከታል፣ ይፈታል። ስለዚህ ሰዎች በሽማግሌ ችግራቸውን በፈቱ ቁጥር አንደኛ ለወጪ አይዳረጉም። ረዥም ጊዜ ክርክር አይኖርም። በአቅራቢያ ነው ችግራቸው የሚፈታው። አንድ፣ ይሄ በኢኮኖሚ ደረጃ ሰዎች ለክርክር የሚያወጡትን ወጪ ይቀንስላቸዋል። ሁለተኛ፣ ሌሎች ሰዎች ጣልቃ ገብቶ ነገሮቻቸው እንዲባባሱ፣ እንዲጣሉ፣ እንዲዋጉ፣ እንዲገዳደሉ የሚያደርጉ በዚህ መሀል የሚጠቀሙ ሌሎች ሰዎች እድል ሌላቸው። እድል ስለሌላቸው ሰዎች በግልጽ ተነጋግረው ችግራቸውን ይፈታሉ ይሄ ደግሞ ለሰላም ትልቅ ዋጋ አለው ግጭትን ግን በዚህ አይነት ባህላዊ መፍታት ማለት አንደኛ ወንጀልን ይቀንሳል አሁን ብዙ እዚህ አካባቢ ይሄ ከተጀመረ በኋላ ወንጀሎች በጣም ቀንሰዋል ሽማግሌዎች በጣም ይመክራሉ ይገስጻሉ ለትውልድ የሚጠቅመውን አእምሮን የሚቀይር ስለሚመክሩ ሰዎች ከወንጀል እጃቸውን እየሰበሰቡ ነው በዚሁ ይሄ በመሆኑ ሰዎች ወደ ስራ ነው የሚሄዱት፣ ሰላማዊ ኑሮ ይኖራሉ። ለልማትም፣ ለእድገትም ለብዙ ነገር በጣም ጠቃሚ ነገር ስለሆነ ባህልን ማክበር ማለት መሰልጠን ማለት ነው። እራሱ እግዚአብሔር ይስጥልን። በጣም አመሰግናለሁ። መታችሁ ስላያችሁን ይህንን እንግዲህ ኢትዮጵያ ህዝብ እንዲያቅልን እንዲያቁልን፣ ሌሎችም ህዝቦች እንዲጠቀሙ ድሉን እንድታደርጉልን እንለምናለን። እግዚአብሔር ይስጥልን። በሰላም ግቡ። እናከብራቸዋለን፣ ወዳቸዋለን።